ሶስና ግን ሐሳብሽን ያልተረዳ ነውና ያላወቅ ነው መስሎሽ ነው ይህን ያህል ጉዞ የምትጓዥ ወይስ ምንድን ነው? የሀገራችን ተረት ምን ይላል መሰላችሁ? ጊዜ ሰጠው ቅል ድንጋይ ይሰብራል። እንደዚች አይነቷ ነው። አንዳንድ ጊዜ ጨዋዎች ዝም ሲሉ ባለጌዎች ያወቁ ነው የሚመስላችሁ። አሁን ሀይሚየ ይችን የመሰለ ልጅ ቅን ካልሆነ በስተቀር ዱቄታም ፋራ ምናምን ብለሽ የምሰድብ ምን ለማለት ፈለገሽ ነው? ዱቄታ ምማንቻለሽ አደል እንዴ? ሁለት አይነት ሰው ሆነሽ የምትመጭ በቪዲዮ ማናት ምንድናት? ብለን ግራስ ከሚገባን ድረስ መልክሽ ተቀያይሮ ዱቄት ሲነፍተሽ የምትመጡ ሲጀመር፣ ሀይሚዬ የት ዱቄት ስትቀባ የተሻል ነው ዱቄት አንብረሽ ምሳደቢው? እንዲህ ዛሬ እኮ የስድብ ናዳ ነው አውርደሽ አውርደሽ የመጣሹ። በመጀመሪያ ላይ ለምንድነው ቲክቶክ ላይ የምዘቀዝቁኝ የምሰድቡኝ? በመጀመሪያ እኮ ሰው ሲያከብር ነው የሚከበረው። በመጀመሪያ አንቺ እስኪ ለማክበር ሞክሪ ሀይሚንም እንደዚሁም ደግሞ በዙሪያሽ ያሉትንም ዛሬማ ጭራሽ ማስፈራሪያ ሁሉ ነው ይዘሽ የመጣሹ። ለነገሩ ያጠገበን ያጠገባችሁ በደንብ የምናይበት ይሆናል። በመጀመሪያ የሶሲ ሀሳብሽን በደንብ ስረዳውና ሳየው ማለት ነው፣ ዛሬ የመጣሽበትን ደጋግመሽ ቡቡቡቡ ትያለሽ። ቡቡቡ በነገራችን ላይ የሀይሚ ነው በና ትችታዩ፣ ይሄን ስም በአንጨፍ መስማት አልፈልግም። ሲቀጥል ደግሞ ሀይሚን ና ብሩኬን አንድ ላይ ስቀጥሪያቸው ማለት ነው ምን አስበሽ እንደቀጠርሻቸው ታውቂያለሽ። ሀይሚዬ ስንመጣ ምን አልሽ መሰለሽ፣ ከዳኔ ጋር ያለሽ ነገር ምንድን ነው እንድነግርኝ ይፈልጋለሁ። እና ቡቡ ፊት ወይንም ብሩኬ ፊት ነው እንዲህ አንቺ ይህን ጥያቄ የምትጠይቂያት። መዋቅ ከፈለግሽ እኮ በመጀመሪያ ደረጃ ሄደሽ ራሱን ዳኔ መጠየቅ ነው። ሲቀጥል ደግሞ ከሀይሚ አንደበት መስማት ከፈለግሽ እቡራፊት ሳይሆን ብቻዋን ሀይምዬ በቃ ከአንቺ ማወቅ ፈልጋለሁ ምንድን ነው ማለት መጠየቅ መብትሽ ነው። ግን ሀይሚ ሲጀመር ቢጠበስ ራሱ ዳኔ ያሸታትም እንዳንቺ ባለጌ አደለችም። ዛሬ እኮ ሀይሚዬ ለምን ይሄን ያህል ተወደደች? ሀይሜ ተሞገሰች፣ እኔ ቲቶክ ላይ ተሰደብኩ፣ ተዘቀዘቅሁ ብለሽ እኮ የአራት ዓመት የአራት ዓመት ጉድሽን ሁሉን አውጥተሽ የተናገርሽው እንዴ? ከዳኒ ጋር ሳክ ስናካብረን የቆየን እያልሽ ጭራሽ እዛ። አሁንም ለምን አታኩም አትተካከኩም እንደኛ ኩ የምንፈልገው ከነዚህ ከሁለት ልጆች ህይወት ውጡልን በቃ። እናንተ ካልወጣችሁ እነሱ መቼም ሊስማሙ፣ ሊታረቁ አንድ ሊሆኑልን አልቻሉም። ዛሬም ይሄን ጥያቄ ስትጠይቃት ሀይሚ ተናዳ እንዴት ብሩኬ ፊት ትጠይቅኛለሽ? ከዛ ብሩኬም ደግሞ ደበረው። ለምን እንደደበረው ታውቂያለሽ? ይህን ጥያቄ በመጀመሪያ ስታነሺ አንቺ የራስሽ ግብ መጣል የፈለግሽው፣ ጎል ማስቆጠር የፈለግሽው ነገር ነበረ። ብሩኬም ጥሏችሁ ምንም ነገር ሀይሜንም ሲያወራቴኝ ትቷት ሄደ። በቃ ይሄን ነበር የምትፈልጊው ተሳካልሽ። ግን ደግሞ እውነቱን ስነግርሽ ሀይሜና ብሩኬ ይናበባሉ ሲጀመር። እስኪ ይህን ሁለት ሳምንት ሙሉ ሀይሜ ብሩኬን አልፈልገውም ትላለች፣ ያው ማናደጃ ነው። ብሩኬም እንደዛው ሀይሜን አልፈልግም ይላል ማናደርጃ እንዴት ነው ሀይም እንድትናደር ወይም ብሩክ እንድናደር፣ ብቻ ያው እኔ ያለሁበትን ፊል ታርግ በማለት ነው ያን ነገር የሚነጋገሩ እነሱ ይሄን ህል እንኳን ቢነጋገሩ ውስጣቸው አይጠላለም። ይሄን ማወቅ አለብሽ፣ እንዳንቺ የመጡበትን በዚህ ሰዓት እኮ እኔ ለብርኩ እንዲህ አርጌ ነበር፣ እኔ እኮ ለሀይሜ እንደዚህ አርጌ ነበር ብለው የቤታቸውን ገበና እንዳንቺ አውጥተው አልተናገሩም። አንቺ እኮ ዝርግፍን ያደረግሽው በቃ። ከዳኒ ጋር ሳክለት ሲያክልኝ ነው የኖርነው፣ ዛሬ ሲያገኝ እንዴት ይጠግባል? ስጀመር እኮ እሱ ለአንቺ ያልሆነ እኮ ለሀይሜ ሊሆናት አይደለም። እሱም እናቃለን ምን ፈልጎ እንደሆነ መቼም መቶ ሺህ ቅጥ ብሎ የወጣው ሀይሚ ከመጣችና ቡራ ከመጣ በኋላ ነው። አንቺም እየተንቀሳቀሱ እየተጓዝሽ ያለሽው በዛ ነው። እና ዳኒ ሀይሚን ወዷት አፍቅሯት ሳይሆን ሀይሚዬና ብሩኬ ምን ያህል ተወዳጅ እንደሆኑ ስለሚያቅ በደንብ ስለገባው ሀይሚን እያሞጋገዙ ድንገት የሀይሚ ፋሚሊዎች እኔን ከደገፉኝ፣ ከወደዱኝ፣ ሰብስክራይብ ካረጉኝ ብሎ ነው። ሌላ ምንም ነገር የለው። ደግሞ ሰብስክራይብ አርገውታል። ወጥቷል። ሄዷል። በጣም ሄዷል። ግን እናንተ ለጥቅማቹ ስትሉ የልጆቹ ህይወት ለምንድን ነው የሚበጠበጠው? እንዲያ የሽ አይደል? ዛሬ እኮ ገና ምጥት ስትይ ምንድን ነው ያለሽ? ቡራ ሀይሚዬን ይቅርታ ጠይቂያት ነው ያለሽ። በቃ እየቆረቆረው እየነደደው እየቆጨው ነበር ስለ ገፋሻት። እሺ ይህን ማወቅ ማስተዋል አለብሽ፣ በመጀመሪያ ደረጃ። በሌላ ደግሞ ያዙ ልቀቁኝ፣ እኔ እኮ ማታለሁ። ማንን ነው የምትመሱ? እስኪ ሞክሪ ወንድነሽ እንዴ የሌላው እጅ ታስሯል እንዴ? አንቺ ስትማች ዝም የሚሉት እኮ ስለሚያከብሩሽ ነው። የሰው ክብር ስለገባቸው ስለሚያውቁ ነው እንጂ እኮ እጃቸው ታስሮ አደለም። ገባሽ አደል? ይህን በደንብ ወቂ። በመጀመሪያ ሲቀጥል ሀይሚዬና ፍሽናት ትክፈች ፋራና ዱቄታም ያው ዳንኤንና ሀይሜን ነበር አብራ ስትሰድብ የነበረው። ዱቄታሞች ፋራ ናቸው፣ አይገባቸውም። ተይ እንጂ ፋራ ማለት ጭራሽ አታቂም ማለት እኮ ነው። አታቂም በሰው ህይወት ውስጥ መግባት አይደለም ፋርነት። ወዴ የራሳቸውን እየተከባበሩ ምንም እንኳን እልህ ቢገባቡ እልህ ቢይዛቸውም ግን እየተከባበሩ አንድ በአንድ ማለት ነው ነገሮችን። ዛሬ ግልጽ አርጋ ሀይሚ ነግራሻለ። የእኔ ፍቅረኛ አይደለም። የአንችን ፍቅረኛ የከሰሰው ፍቅረኛሽ ስለከሰሰው ነው እኔ እሱ ቤት የተገኘው። ጣይሽ እራሷን ዝቅ አርጋ የማትፈልግበት ቦታ የተገኘችው የራሷን የሆነ ሰው ለማዳን ብላ እንጂ ያንችን ሰው ፈልጋ እንዳልሆነ በደንብ ማወቅ መቻል አለብሽ። ሀይሚም ደግሞ ሁሉ ውስጥ ስለገባሽ ነው እንጂ ብሩኬን ጠልታ ወይንም ከብሩኬን መለየት ፈልጋ እንዳልሆነ አንቺ ራሱ በደንብ ማወቅ አለብሽ እንዴ። በጥብጦ የግድ ግድ መጋት እኮ የለበትም። የሆነ ሰው አይቶ በቃ አይኑን አይቶ ፊቱን አይቶ የሚናገረውን አይቶ መረዳት አለበት አይደለ? ሲጀመር አንቺ ሁለቱ እንዲታረቁ ብለሽ አይደለም ያመጣሻቸው። እንዲታረቁ ብታመጫቸው ማ እነሱን ካሜራሽን ቁጭ አርገሽ አስቀምጠሽ በውስጥ አስታርቀሽ ምናምን ሁሉም ነገር ተፈቱ ተመጫቸው ነበረ። ገና አንቺ ካሜራሽን ደቀናርገሽ በመጀመሪያ ደረጃ እኛ ላይ አተቴ ገዳይ ስትይብን ነበረ። እኔ ሲጀምር እኔ ሰው አልሳደብም፣ ግን ቲክቶክ ላይ ለምን ተዘቀዘቅኩ? ለምን ተሰደብኩ? ከዚህ በኋላ እንዲያውም ይብስብኛል። ገና ብዙ ነገር አርጋለሁኝ። አትስደቡ ብለሽ እትትትትስቴ ነበረ። ከዛ ሲቀጥልስ ያንቺን ሆድሽ ያለውን ብሶትሽ ናወትሽ የተናገርሽ ለብሩኬም ለካሜራ ለኛ ለኦዲንሱ፣ እንደዚሁም ደግሞ ሀይሚ ስትመጣ ደግሞ የበለጠ እንዲቃቃሩ የበለጠ የሆነ እንዳይግባቡ የሚያደርግ አንድ ቃላት ነው ጫር ያደረግሹ። ሌላ ምንም አይደለም። አንድ ቃላት ጭረሽ፣ ከዛ ብሩኬም ትቶ እንዲሄድ አደረግችው። ሲጀመር ሀይሚ ከዳኒ ጋር ምንም የላትም፣ ምንም ሊኖራት አይችልም። ለሌላ ጊዜሽ ማለት ነው፣ ማወቅ ከፈለግሽ። ሲቀጥል ደግሞ ይሄ ቡቡ የምትዩው ነገር እኔ ምንም አልተዋጠልኝ። አንቺ ራስሽ የራስሽ አላማ ያለሽ ሁላ ነው የሚመስለኝ። ያለፈ የድሮ እንዴት ነው ያረጀ የመነጨከ ወሬ እያመጣሽ፣ የስንት የሁለት ሳምንት ምናምን ወሬ እያመጣሽ ብሩኬን ራስ መታት ባትሆኝበት መልካም ነው ብዬ አስባለሁ። ሲቀጥል ደግሞ ሃይሚና ብሩኬ በቃችሁ፣ በቃ እዚህ ጋር እንዴት ብዬ ልንገራችሁ? ማለት ብዙ ሰው የናንተ አንድነት ነው የሚፈልገው። በቃ ነገሩን ላሽ በሉትኝ። ብሩኬ ደክሞታል፣ ሃይሚየም ደግሞ በቃ ነገሩን ተወት አድርገው በቃ ነገ ነገሩ ይብረድና አንቺና ብሩኬ አንድ ከሆናችሁ ምንም ነገር መቋቋም ትችላላችሁ። አይደል እንዴ ምንም ነገር ቢመጣ ችግር የለው። ምንም ደግሞ አያመጡም። ማለት ከማውራት ውጭ ሌላ ነገር የለም። ዳሪም ደግሞ ለራሱ ጥቅም ነው የሚፈልግሽ እንጂ ሌላ ነገር አይደለም ሀይምዬ የዩቱቡን ለማሳደግ ነው። በቃ አለቀ፣ አራት ነጥብ። ሌላ ምንም ነገር የለም። ሲጀመር አንቺ እኮ ሁለት ሳምንት ነው ቢያቅፍ እንዴ። ሶሲን እኮ ረጅም ጊዜ የሚያውቃት ሰው አራት አመት አብረን ስናክ ሳክለት ሲያክል ብላለች። ሶሲ በቃ የውስጧን አውታን የተናገረችው ለምን በግድ አልወደዳችሁኝም? ለምን በግድ እንደ ሀይሚ አላደነቃችሁኝም? ለምን በግድ እንደ ብሩኬ አልተቀበላችሁኝም? እንዲህ ምን እናድርግሽ ታዲያ እንዴ። በሰላም ወይንም በመልካም ነገር ብትመጭ እኮ መልካም ነን እኛ እንቀበልሻለን ግን አንቺ የመጣሽበት አይነፋም፣ በቃ በአጠቃላይ የመጣሽበት ነገር ደስ አይልም፣ እኛን የሚረብሽ እህቶቻችንን። እንዴት ነው ታሞ ሆስፒታል እስከ መግባት የደረሱ እህቶች አሉ። ቲክቶክ ላይ ብትገቡ ማለት ነው። በጣም አሳዛኝ ነገር ነው የምሰሙት፣ ይሁላ ማለት ነው። እና ታዲያ ይህን ሁሉ እያበጣበጥሽ ታዲያ እኛ ምን እናርግሽ? ምን ይጠበስ? በሰላም ነው በሰላም እንቀበልሻለን አለቀ ግን ከልጆቹ ህይወት ውጡ በቃ ማለት ዛሬም ነገም እየመጣችሁ እናስታርቅትሉና ግን እናንተ ክብሪት ነው ጫር አርጋችሁ ለኮስ የምታረጉትኝና ሴት የላከው ሞታ ይፈራም እንደሚባለው ሁሉ እያቀጣጠልሽ እንጂ ምንም ለማስታረቅ እየሞከርሽ አይደለም እኔ እንዳየሁት ከሆነ ማለት ነው ቤተሰብ ፕላስ ለማንም ተረጋጉ ነገሮች ሰላም ይሆናሉ ሃይቢና ብሩከ በቅርቡ አንድ ላይ ይመጡልናል እያልኩኝ በይ